ሚሴ፣ መተኛት አልቻልኩም። ምን ነው? መቼም አድካሚና ረጅም ቀን እንዳሳለፍሽ እገምታለሁ። ቀን እንኳን ያን ያህል አድካሚ አልነበረም ግን አለ አይደል፣ ብዙ አስባለሁ፣ ጨነቃለሁ። ሚስዬ ብቀላቀል ይደብረዋል? በጭራሽ እንደሁም ብርጭቋምጭ ከዘጋ እኔ የምልህ፣ ሲየሆነ አንዳንዴ እማትፈልግበት ቦታ የተገኘ ህላ አይሰማህም? ምነው የሆንሽው ነገር አለ? አላቅም፣ ብቻ ከቅርብ ጊዜ ወዲህ ምንም በትክክል እያሰብኩ አይደለም አለ የሆነ የማልፈለግበት ቦታ የተገኘ ነው ይመስለኝ የማልፈለግበት ቦታ ማለት ምን ማለት ነው? እኔና ሳምሪ ጋ እኮ ነሽ ያለሽው፣ ልጅ እዚህ ደግሞ በመሆንሽ በጣም ደስተኞች ነን። አመሰግናለሁ፣ ሜሴ። ግን ሳምሪ እንደዚህ የሚሰማት አይመስለኝም። ሁሌ ስራ ላይ ናት። አንዴ እንኳን ጊዜ ሰጥታኝ አታውቅም። አንዳንዴ ማ ልታውሪኝ የምትፈልግ አይመስለኝም። ብቻ ሊሊ እህትሽ በጣም ነው የምትወድሽ። አንቺ ማለት ለእኛ የአይናችን ብሌን ማለት ነች። እህትሽ ደግሞ በጣም ነው የምትሳሳልሽ። እሱማ ቃለው። ግን በቃ የሚረዳኝ የሚሰማኝ ሰው አልነበረኝም። አንተ ብቻ ነበርክ የምትረዳኝ የምታዳምጠኝ።

እኔ ምልህ ሜሲ፣ ዛሬ ትንሽ ስራ የሚበዛበት ቀን ነው። እሺ፣ ትንሽ አመሻለሁ። አታስቢኒ ቆንጆ። እኔም ማምሸቴ ስለማይቀር ጠብቅሻለሁ። እኔ ምልህ፣ እዚህ ምዕራፍ ላይ ግን ለቀናት ተተክልሃል፣ ታውቃለህ አይደል? ትንሽ እረፍት አድርገህ ለምን አትመለስም? እኔም እንደዛ እያሰብኩ ነው፣ የግድ ታሪኩን መጨረስ ስላለብኝ ነው። እሺ ዛሬ እራት ሰርቶ ማብላቱ የአንተ ተራ ነው ባልየው። አታስብ፣ የቆንጆ ሚስት ሼፍ የሚያስንቅ ባል አደል ያለሽ። እሺ፣ ሼፍ መሳይ። በልቻው ደህና ወይ ልኝ ኔ አሁን ያለ ነው። ለው መብራት ኃይል የዴምሲ ዋናው መስሪያ ቤት ዴምሲ ሴ ካምፓኒ ነው። ከሀያ ስምንት ዓመት በላይ ኮንስትራክሽን ስራ ላይ የቆየና እንዲሁም ደግሞ አርባ አንድ የሚሆኑ ዚላ ቤቶችን ለደንበኞቹ በሁለት ዓመት ጊዜ ውስጥ አስጠናቀ ያስረከበ ሲኒየር ሴልስ ሽያጭ አማካሪ ነኝ። ሎኬሽናችን ለኑሮ በጣም ምቹ የሆነ ለው መብራት ያለ የሚገኘው ግንባታችን ኦልሞስት ሀምሳ ፐርሰንት ላይ ደርሷል። ወደ ሀያ አራት ሰዓት ያለማቋረጥ እየተሰራ ያለው የእነሱም ፕሮግረስ ሀምሳ ፐርሰንት ላይ ደርሷል። በተጨማሪም አዳዲስ ብሎኮችን በቅናሽ አውጥተን እየሸጠን እንገኛለን። አይነሰጥ ምን አይደለም። ይህን ያደረግንበት ዋነኛው ምክንያታችን ምንድን ነው? ደንበኞቻችን ሳይታችንን አይተውት ወደውት ብንኖርበት እንመርጣለን ያሉት ቦታ ሆኖ ከአቅማቸው ጋር ያልተመጣጠኑ ደንበኞቻችንን እንደ ፍላጎታቸው የቤት ባለቤት ለማድረግ ከዋና ዋጋችን ላይ እንደመረጡ ሆነ ዳጎስ ያለቅናሽ አድርገንላቸዋል። ደምሲለየት የሚያደርገው ምን መሰለኝ፣ አርባ ስልሳ ባንክ ውድድር አመቻችተንላቸዋል። ይህም ማለት በሁለት ዓመት ተኩል ጊዜ ውስጥ አርባ ፐርሰንቱን ከፍሎ ስድሳ ፐርሰንቱን ደግሞ ቤቱን እያኖሩበት እኛ በሚቻችን ላቸው የባንክ ብድር በሀያ አመት ጊዜ ውስጥ እየከፈሉ ይኖሩበት የሚኖሩበት ነቢያዋል። በተጨማሪ መረሳት የሌለበት ነገር ደንበኞቻችን የቤት ባለቤት ለመሆን መክፈል የሚጠበቅባቸው ስምንት ፐርሰንት ብቻ ነው። ቢሯችን ቅድም እንደነገርኩ ለምን መብራት ያህል ለሚገኘው ለበለጠ መረጃ እንዲሁም ሳይስ ለመጎብኘት ደግሞ ከታች በምናስቀምጥላት ስቱ ጥር ቢደውሉ በቀላሉ ያገኙናል ማለት ነው። እንዴት አደርግ እንዴ? ዛሬ ደግሞ ቁርስ ይሄ ነው። ደስ ይላል እባክህ። ምን ጠብቀች ነበር? እህትሽ እኮ እኔ ነኝ ያገባችኝ። በዚህ ቁንጅና እንጂ በሙያ የተደመመ አይደለም። ወገኛ ቀረብም። ለማንኛውም እኔን ጥሎልሃል። ነገር እሰራለሁ። አመሰግናለሁ። ለእኔ ብለሽ ምንም እንድትቸገር አልፈልግም፣ ወይም ሴ እንድትራብኝ አልፈልግም። እባክህ እራሴን ቢዚ ማድረግ ስለፈልገ ለምን ህይወት ያሳለች። እባክህ እንዴት ሳምሪ፣ እንዴት አደርክ ዴፍ? ምነው ብቻሽን ዛሬ ፔሽንት የለሽም እንዴ? አይ አለኝ ገና መግባቴ ስለሆነ ነው። ሲስተር የሰጠችኝን ፋይል እኮ እያገላበትኩኝ ከሆነ፣ ጥሩ ምናምን አዲስ ነገር አለ ለአንድ ጥብቅ ጉዳይ ፈልጌህ ነበር። ጊዜ ካለህ አረፍ ብለህ እናውራ። አንቺ ላውራ ብለሽኝ ጊዜ ላጣ እቴ እንጂ ሳምሪ። በጣም አመሰግናለሁ። ያው እንደምታውቀው ሜስ ስራ የለውም። ሊሊ ደግሞ ከፍቅረኛዋ ጋር ተጣልታ እኔ ጋር መኖር ከጀመረች ወራት ተቆጥረዋል። እየኖረን ያለ ነው ያው በእኔ ገቢ ነው። ስለዚህ ስለዚህ ደግሞ ጭማሪ እየጠየቅሽ ነው ማለት ነው? አዎ፣ ያው እሱ እንዳለ ሆኖ ትንሽ ብድር ፈልጌ ነበር። ምን ያህል ገንዘብ ነው የፈለግሽው ሳምሪ? ያው የሜስን መጽሐፍ ለማሳተም ነው የፈለግ መጽሐፉን ጨርሰ እ ያው ትንሽ ይቀረዋል፣ ዘጠና ፐርሰንት አካባቢ የሚሆነውን ጨርሻለሁ ብሎኛል። ምን ያህል ገንዘብ ነው የተጠየቃችሁት? አይ ብዙ አይደለም፣ ከሀምሳ እስከ መቶ ሺህ አካባቢ ቢሆን ነው። እስኪ እናስብበታለን። ያሁን እንደምታውቂ ስራ ትንሽ ቀዝቀዝ ብሏል። ስለዚህ ለአንቺ ኬትን ብዬ አገኝልሻለሁ። ትንሽ ጊዜ ብቻ ጠብቂኝ። እሺ፣ በጣም አመሰግናለሁ። ወደ ምንም ማለት አይደለም። በይህ ፔሸንት አለብኝ፣ ወደ ቢሮ ልግባ። እሺ፣ መልካም ቀን። ሚሲ እጎ አልተመቸህም እንዴ? ቆንጆ ነው ዲል አይ ሚስ፣ አሁንም እዚያ መጽሐፍ ላይ ጣብቃ አለ አይደል? አዎ፣ እባክሽ ይሄን ምዕራፍ መጨረስ አልቻልኩ። ሰነፍኩ መሰለ ማ አንተ። አረ በጭራሽ። ግን ታሪኩ ስለምንድን ነው? ምንም እንኳን አጫውተኛ አታውቅም። ስለ አስቸጋሪ ፍቅር ታሪክ ነው። ሆ ያስከባር ነው። ምን ነው? ምንም ምን እየሳልሽ እንደሆነ ማየት ፈልጌ ነው። አረ ማየት ፈልጋለሁ። ደስ ይለኛል። ዋው በጣም ውብ ናቸው። አረ ወደድካቸው?

አሁን ያለነው ለው መብራት ኃይል ዴምሲ ዋናው መስሪያ ቤት ዴምሲ ኤልቲ ካምፓኒ ነው። ከ28 ዓመት በላይ ኮንስትራክሽን ስራ ላይ የቆየና እንዲሁም ደግሞ 41 የሚሆኑ ቪላ ቤቶችን ለደንበኞቹ በሁለት ዓመት ጊዜ ውስጥ አጠናቅቆ ያስረከበል ሲኒየር ሴልስ ሽያጭ አማካሪ ነው። ሎኬሽናችን ለንሮ በጣም ምቹ የሆነ ለው መብራት ያለ የሚገኘው ግንባታችን ኦልሞስት 50% ላይ ደርሷል። ወደ 24 ሰዓት ያለማቋረጥ እየተሰራ ያለው የእነሱን ፕሮግረስ 50% ላይ ደርሷል። በተጨማሪም አዳዲስ ብሎኮችን በቅናሽ አውጥተን እየሸጥን እንገኛለን። አልሸጥ ብሎን አይደለም። ይሄን ያደረግንበት ዋነኛው ምክንያታችን ምንድን ነው? ደንበኞቻችን ሳይታችንን አይተውት ወደውት ብንኖርበት እንመርጣለን ያሉት ቦታ ሆኖ ከአቅማቸው ጋር ያልተመጣጠኑ ደንበኞቻችንን እንደ ፍላጎታቸው የቤት ባለቤት ለማድረግ ከዋናው ዋጋችን ላይ እንደመረጡት ወለድ ዳጎስ ያለቅናሽ አድርገንላቸዋል። ይህም ሲለየት የሚያደርገው የትሚያደርገው ምን መሰለህ? 40/60 የባንክ ብድር ውድር አመቻችተንላቸዋል። ይህም ማለት በሁለት አመት ተኩል ጊዜ ውስጥ 40 ፐርሰንቱን ከፍለው 60 ፐርሰንቱን ደግሞ ቤቱን እየኖሩበት እኛ በአመቻቸንላቸው የባንክ ብድር በ20 አመት ጊዜ ውስጥ እየከፈሉ የሚኖሩበት ነው የሚሆን። በተጨማሪ መረሳት የሌለበት ነገር ደንበኞቻችን የቤት ባለቤት ለመሆን መክፈል የሚጠበቅባቸው ስምንት ፐርሰንት ብቻ ነው። ቢሮአችን ቅድም እንደነገርኩ ለቡ መብራት ያለ የሚገኘው ለበለጠ መረጃ እንዲሁም ሳይት ለመጎብኘት ደግሞ ከታች በምናስቀምጥላት ሱ ቁጥር ቢደውሉ በቀላሉ ያገኙናል ማለት ነው። ምን ነው ሊልዬ፣ መተኛት አልቻልኩ። እስከ ሰዓት ተቀምጥሽ ምን የጠበቅሽ ነው? ያው እርስዎ የሚጠብቁትን ተመሳሳይ ነገር እኔ ባለቤቴን ነው የምጠብቀው። እኔም ውድህቴን ነው የምጠብቀው። አሁን ያለነው ለው መብራት ኃይል የዴምሲ ዋናው መስሪያ ቤት ዴምሲስ ካምፓኒ ነው። ከሀያ ስምንት ዓመት በላይ ኮንስትራክሽን ስራ ላይ የቆየ እና እንዲሁም ደግሞ አርባ አንድ የሚሆኑ ዚላ ቤቶችን ለደንበኞቹ በሁለት ዓመት ጊዜ ውስጥ አስጠናቅቆ ያስረከበል ሲኒየር ሴልስ ሽያጭ አማካሪ ነኝ። ሎኬሽናችን ለንድሮ በጣም ምቹ የሆነ ለው መብራት ያለ የሚገኘው ግንባታችን ኦልሞስት ሀምሳ ፐርሰንት ላይ ደርሷል። ወደ ሀያ አራት ሰዓት ያለማቋረጥ እየተሰራ ያለው የእነሱን ፕሮግሬስ ሀምሳ ፐርሰንት ላይ ደርሷል። በተጨማሪም አዳዲስ ብሎኮችን በቅናሽ አውጥተን እየሸጠን እንገኛለን። አልሸጥ ብሎ አይደለም። ይህን ያደረግንበት ዋነኛው ምክንያታችን ምንድን ነው? ደንበኞቻችን ሳይታችንን አይተውት ወደውት፣ ብንኖርበት እንመርጣለን ያሉት ቦታ ሆኖ ከአቅማቸው ጋር ያልተመጣጠኑ ደንበኞቻችንን እንደ ፍላጎታቸው የቤት ባለቤት ለማድረግ ዋና ዋጋችን ላይ እንደመረጡ ከሆነ ዳጎስ ውስጥ ያለቅናሽ አድርገንላቸዋል። ደምሲ ላይ የት የሚያደርገው ምን መሰለህ? አርባ ስልሳ የባንክ ብድር አመቻችተንላቸዋል። ይህም ማለት በሁለት አመት ታኩል ጊዜ ውስጥ አርባ ፐርሰንቱን ከፍሎ ስልሳ ፐርሰንቱን ደግሞ ቤቱን እያኖሩበት እኛ ባመቻቸንላቸው የባንክ ብድር በሀያ አመት ጊዜ ውስጥ እየከፈሉ እይኖሩበት ነው የሚሆን። በተጨማሪ መረሳት የሌለበት ነገር ደንበኞቻችን የቤት ባለቤት ለመሆን መጥፋት የሚጠበቅባቸው 8% ብቻ ነው። ቅድም ቀድም እንደነገርኩ መብራት ያለ የሚገኘው ለበለጠ መረጃ እንዲሁም ሳይት ለመጎብኘት ደግሞ ከታች በመናስቀምጥላችሁ ጥር ቢደውሉ በቀላሉ ያገኙናል ማለት ነው።